ልደታ ማርያም ከእሴይ ስር በትር ትወጣለች ይህ ዕለት ቅዱስ ኤፍሬም በወዳሴ ማርያም የመመኪያችን ዘውድ የንጽህናችንም መሠረት ያላት ወላዲት አምላክ ድንግል ማርያም የተወለደችበት ነው ነቢየ እግዚአብሔር ኢሳያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች። ኢሳያስ 7 ቁጥር 14 ብሎ ትንቢት የተናገረላት ያቺ ድንግል በዚች ልር ተወለደች። ይቺ ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለች መዝሙር 44 ቁጥር 9 ብሎ የተናገረላት ንግሥት የተገኘችባት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫመች አስራ ሁለት የከዋክብት አክሊል በራሷ ላይ ያላት ራእይ ምዕራፍ አስራ ሁለት ቁጥር አንድ ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችባት ቀናት። የእርሷም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰው ልጅ ድነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ ነው። የድንግል ማርያም ልደት በነቢያት አንደበት መሠረቶቿ በተቀደሱ ተራሮች ናቸው። መዝሙር 86 ከቁጥር 1 እስከ 7 እግዚአብሔር የዝማሬና የትንቢት ጸጋን ያበዛላት ክቡር ዳዊት ለእመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጽርነት ተገልጾለት መሰረቶቿ በተቀደሱ ተራሮች ናቸው በማለት ትንቢት ተናግሯል። የተቀደሱ ተራሮች ያለውን የእመቤታችን ስርወ ልደት ከቤተ መንግሥትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆን ነገር ሲያመለክት ነው። ይህንን ትንቢትና እውነተኛውን የእመቤታችን የትውልድ ሀረግ አስማምታ ቤተ ክርስቲያን የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሥ ዳዊት ወገን ነው፣ በእናቷ በኩል ከካህኑ ከአሮን ወገን ነው። የአባቷ ስም እያቄም የእናቷ ስም ሐና ነው ብላ ታስተምራለች። ከእሴይ ስር በትር ትወጣለች፣ አበባም ከርሷ ይወጣል። ኢሳይያስ ምዕራፍ 11 ቁጥር 1። ቁጥሩ ከአበይት ነቢያት ወገን የሆነው ነቢዩ ኢሳይያስም ጥበብና ዕውቀትን በሚገልጽ ስለሚመጣውን ነገር ትንቢትን በሚያናግር በመንፈስ ቅዱስ ተመርቶ የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆንና እርሷም ጽጌ ወይም አበባ የተባለ አካላዊ ቃል ክርስቶስን በሕትሙ ድንግልና እንደምትሆን ተገልጾለት ከእሴይ ስር በትር ወጣ አበባም ከርሷ ይወጣል በማለት ታላቅ ትንቢትን ተናግሮ ነበር። ይቺ በትርም ከእሴይ ዘር የተገኘችው በዚህ ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንን መሠረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ ርግብ ማርያም ሆይ ደስ ይበልሽ ከእሴይ ስር የተገኘሽ መዓዛሽ ያማራ በባንችነሽ፣ በማለት አመስግኗታል። በአባቶችሽ ፈንታ ልጆችሽ ተወለዱልሽ መዝሙር 131 ቁጥር 13 የተባለልን የአባቶቻችን ልጆች እኛም እንዲሁ እያለን እናመሰግናታለን። ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ መኃልየ መኃልይ ዘሰሎሞን ምዕራፍ አራት ቁጥር ስምንት በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን መጽሐፍት መሠረት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው በሊባኖስ ለመሆኑ አስቀድሞ ጠቢቡ ሰለሞን ሙሽሬ ሆይ ከሊባኖስ ከኔ ጋር ነይ ከሊባኖስ ከኔ ጋር ነይ፣ ከአማና ራስ፣ ከሳኔር ከኤርሞን ራስ፣ ከአንበሶች መኖሪያ ከነብሮችም ተራራ ተመልከች በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ የቤተ ክርስቲያን ሊቃውንት ያስረዳሉ። ትንቢቱን ሲፈጸም ቅድስት ድንግል ማርያም ግንቦት አንድ ቀን በአስራ አምስት ዓመተ ዓለም ቅድመ ልደት ክርስቶስ በሊባኖስ ተራራ ተወልዳለች። ኢትዮጵያዊ ቄርሎስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘገ ስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሰለሞን የተናገረው ቃልም መፈጸሙ ሲገልጽ፣ ያናብስ ልጅ አልኩሽ ሰለሞን እንዲህ ሲል እንደተናገረ ሙሽራይት ሆይ ከሊባኖስ ተራራ ነይ፣ ከአንበሶች ጉድጓድ ወጥተሽ ነይ። ከምርጥ ነገድነት የተነሳ ከሚመካ ወገን የመወለድሽ ዜና እጅግ ግሩም ነው በማለት አስመጥሮታል። እመቤታችንም በሊባኖስ ተራራ እንድትወለድ ምክንያት የሆነው በማኅፀን ሳለች የአርሳባንን ልጅ ዓይን በማብራቷና ሳሚናስ የሚባለውን የጠውልቅን ልጅ ከሞት በማስነሰቷ አይሁድ በቀናት ተነሳስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተቀልጾ ስለተነገራቸው እንደሆነ የቤተ ክርስቲያን መጻሕፍት ያስረዳሉ። የድንግል ማርያም ልደት በራእይና በምሳሌ ከትንቢቱ በተጨማሪ። የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌ አስቀድሞ የተገለጸ ነበር። ከእነዚህም መካከል ከእርሷ ሰባት ትውልድ አስቀድሞ ለነበሩት ደጋግ ሰዎች እንዲሁም ለእናትና ለአባቷ የተገለጹት ምሳሌዎች በቅዱሳት መጽሐፍት በሰፊው ሰፍረው ይገኛሉ። ሰባተኛይቱ እንቦሳ ጨረቃን ስትወልድ፣ ጨረቃዋ ደግሞ ፀሐይን ስትወልድ አየሁ። በቅድስና የሚኖሩ ነገር ግን መካን የነበሩ ቴክታና ጴጥርካ ነጭ እንቦሳ ከበረታቸው ስትወጣ፣ እንቦሳይቱ እንቦሳ እየወለደች እስከ ስድስት ስትደርስ ስድስተኛይቱ ጨረቃን ጨረቃዋን ፀሐይን ስትወልድ አይተው በሀገራቸው መፈክር ሕልም ወይም ሄልም ፈቺ ሊቅ አለና ሄደው ነገሩት። ደግ ልጅ ትወልዳላችሁ። ጨረቃይቱ ከፍጥሯን በላይ የምትወልድ ልጅ ትወልድላቸዋለች። የፀሐይ ነገር ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። እነርሱም ጊዜ ይተርጉመው ብለው ሄዱ። ከዚህ በኋላ ልጅ ወለዱ። ስሟንም ረከብኩ ስዕለትዬ፣ ረከብኩ ተምነትዬ ወይም የተሳልኩትን አገኘው የተመኘውትን አገኘው ሲሉ ሄኤሜን አሏት። ሄኤሜን ዴርዴን፣ ዴርዴ ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና አካለ መጠን ስትደርስ ከቤተ ይሁዳ ለተወለደ እያቄም ለሚባል ደግ ሰው አጋቧት። ከእያቄምና ከሃናም በጨረቃ የተመሳለች ድንግል ማርያም ተወለደች። ጻዕዳ ርግብ ሰባቱ ሰማያትን ሰንጥቃ መታ በማኅፀኔ ስታደራየው። ቅድስት ሐና እያቄምና ሐና መካን ስለነበሩ እግዚአብሔር ልጅ ይሰጣቸው ዘንድ ጸልየው ሲሰጣቸው መልሰው ለእርሱ እንደሚሰጡ ስእለትን ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለእያቄም ነጭ እርግብ መታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮ ገብቶ በማጸኔ ስትተኛ አየው ብለዋለች። የዚህ ራእይ ምስጢርም እርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ጸዓዳ ወይም ነጭ መሆኗ ንጽህናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ነው። ነጭ እርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮ ገብታ በማዕፀኔ ስተኛየሁ ማለት ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት እርግብ የተባለችውን እመቤታችንን የምትወልድ መሆኗን ሲያጠይቅ ነው። ከሰባተኛው ሰማይ ነጭ አውፍ ወርዶ በራሴ ላይ ሲቀመጣየሁ ቅዱስ ኢያቄም በተመሳሳይ ኢያቄምም በሕልሙ ያየውን ለባለቤቱ ለሐና ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ኦፍ ወርዶ በራሴ ላይ ሲቀመጥ አየሁ ብሎ በሕልሙ የተገለጸለትን ተናግሯል። የዚህ ራእይ ምስጢር ኦፍ የተባለው አካላዊ ቃል ኢየሱስ ክርስቶስ ሲሆን፣ ነጭነቱ ንጹሓ ባህሪው ነው። እያቄም ከላዬ ወርዶ በራሴ ላይ ሲቀመጣየው ማለቱ የእያቄምን ባህሪ ባህሪን እንደሚያደርግ የሚያጠይቅ ሲሆን ሰባቱ ሰማያት የተባሉ የጌታችን ልዩ ባህሪው ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩና መንግስቱ ናቸው። የድንግል ማርያም ልደት በአዲስ ኪዳን ሊቃውንት የአዲስ ኪዳን ሊቃውንትን ትንቢተ ነቢያትንና ወንጌልን በማጣጣም የእመቤታችን የቅድስት ድንግል ማርያምን ልደት አመስጥረው አስተምረዋል፣ አመስግነዋል፣ ተቃኝተዋልም። የእርሷን ልደት እጅግ ብዙ ሊቃውንት በስፋትና በጥልቀት ያመሰጠሩት ሲሆን ለምሳሌ ያህል የሚከተሉት ይጠቀሳሉ። ማርያምስ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ እንቁ ታበራለች። ቅዱስ ያሬድ ኢትዮጵያዊ ሊቅ፣ ቅዱስ ያሬድ ስለ እመቤታችን ልደት፣ ማርያምስ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ እንቁ ታበራለች በማለት እርሷ በደፈረሰው ዓለም በንጽህና በቅድስናና በድንግልና ስታበራ እንደነበርና ኋላም የዓለም ብርሃን የሆነውን ኢየሱስ ክርስቶስን መውለዷን አመስጥሮ ተናግሯል። በተጨማሪም ስለ ስርወ ልደቷ ስሮቿ በምድር ጫፎችም በሰማይም ያሉ የወይን ሐረግ በማለት የተወለደችው በምድር ከነበሩት ኢያቄምና ሐና መሆን የወለደችው ግን ሰማያዊ ንጉሥ እንደሆነ በማመስጠር ዘምሯል። በዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗን ገልጾ አስተምሯል። ድንግል ሆይ በኀጢአት ፍትወት የተፀነሽ አይደለም፣ በሕግ በሆነ ሩካቤ ከአናና ከእያቄም ተወለድሽ እንጂ። አባ ሕርያቆስ የብህነሳው ሊቀ ጳጳስ አባ ሕርያቆስም በቅዳሴ ማርያም ድንግል ሆይ በኀጢአት ፍትወት የተፀነሽ አይደለም፣ በሕግ በሆነ ሩካቤ ከአናና ከእያቄም ተወለድሽ እንጂ በማለት የድንግል ማርያም ጽንሰትና ልደት እንዴት እንደነበር በድርሰቱ አስፍሮታል። ትውልድ ሁሉ ብፅዕት የሚላት የሁላችን እናት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም ነሐሴ ሰባት ቀን ተጸንሳ ከዘጠኝ ወር ከአምስት ቀን በኋላ ግንቦት አንድ ቀን ተወልዳለች። እርሷም ስትጸነስ ጀምሮ መንፈስ ቅዱስ ከጥንተ አብሶ ወይም ኦሪጂናል ሲን ጠብቋታል አበሳው አልነካትም ይህንንም ነቢይ እግዚአብሔር ኢሳይያስ በኃጢአት በተከበበ መርገም በሞላበት ዓለም ውስጥ ከኀጢአት ከበደርቃ ተለይታ እንደ ጌዲዮን ጸምር በንጽሕና የተጠገነች ንጽሐት ዘር መሆኗ ሲያስረዳ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር። ኢሳይያስ 1 19 በማለት ተናግሯል። እንዲሁም ጠቢቡ ሰለሞን ንጽህናዋን በትንቢት መነጽር አይቶ ወዳጄ ሆይ ሁለን ተናሽ ውብ ነው። ምንም ነውር የለብሽም። ሙሽሪት ሆይ ከሊባኖስ ነይ። መሃላይ ምዕራፍ 4 ከቁጥር 7 16 በማለት በንጽህና በቅድስና ያጌጠች መርገመ ስጋ መርገመ ነፍስ ያልነካት የድኅነታችን ምክንያት የንጽህናችን መሰረት የሰው ባህሪ ከእግዚአብሔር ጋር እንዲዋሃድ ምክንያት የሆነች ንጽሐት የሰርግ ቤት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ነግሮናል። ይህ ዕለት ትልቅ ህንፃ የታነጸበትና ፍጥሩ የፈጣሪ ማደሪያ ለመሆድ የተዘጋጀበት ዕለት ናት። ቅዱስ እንድርያስ የቄርጡስ ቅዱስ እንድሪያስ የከበረ ስለሆነው ስለእመቤታችን ቅድስት ድንግል ማርያም ልደት ታላቅነት ይህ በዓል በሐዲስና በብሉ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነታ አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀንብ ደስታ ይካፈላል። ይህ ዕለት ጌታ መቅደሱን የሠራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው በማለት ገልጾታል። በእውነት የእርሷ ልደት የልዑል ማደሪያው መቅደስ የተሠራበት ዕለት ነውና ሁላችን እናከብረዋለን። በዚህም ዕለት ዮም ፍስሐ ከን። በአንተ ልደታ ለማርያም እነሆ ዛሬ በእመቤታችን ልደታ ደስታ ሆነ እያለን እንዘምራለን። ይችን የልዑል ማደሪያ እናቷ ሐናና አባቷ ኢያቄም በእጅጉ ተደስተው በተወለደችው በስምንተኛ ቀኗ ስሟን ማርያም ብለው ሰይመውታል። አምላካችን እግዚአብሔር ከእመቤታችን ረድኤት በረከት ይክፈለን አሜን።